ሰላም ጠና ስጥልኝ። የቦታና የቤት ሽያጭ ዋጋ በከፍተኛ ሁኔታ ሲቀንስ፣ የቤት ኪራይ ዋጋ ግን በጣም እየጨመረ ይገኛል። ለምን ይህ ሆነ? የሚለውን መረጃውን የምነግራችሁ ነው የሚሆነው። በሌላ በኩል ባለ ሁለትና ባለሶስት እግር ተሽከርካሪ በነዳጅ የሚሰሩ ወደ ሀገር ውስጥ እንዳይገቡ ታግደዋል። ዝርዝር መረጃውን የምነግራችሁ ነው የሚሆነው። አብራችሁ እንድትቆዩ እጋብዛችኋለሁ። እንግዲህ በአዲስ አበባ የመሬትና የአፓርታማ ቤቶች ዋጋ እያሽቆለቆለ ይገኛል። በአንጻሩ ግን የቤት ኪራይ ዋጋ እየናረ ነው የሚገኘው። የመኖሪያ ቤቶችና ለተለያዩ አገልግሎቶች የሚውሉ ሕንፃዎች ዋጋም ወርዷል። በሕጉ እንግዲህ እንደምታውቁት መሬት መሸመጥ፣ መለወጥ ክልክል ነው ቢባልም መሬት እየተሸጠ ነው እና የዚህም የመሬት ዋጋ እየቀነሰ ከመጣ እንግዲህ በጣም ሰንብቷል። ሰሞኑን በተደረገውም የመሬት ሊዝ ጨረታ ዋጋም እንደቀድሞ የተጋነነ ዋጋ አለመሆኑ የሚያሳየው ነገር አለ። የኮንዶሚኒየም ቤቶችንም ብንወስድ የኮንዶሚኒየም ቤቶች ሽያጭና ግዥን የተመለከቱ መረጃዎች ከዚህ ቀደም ይወጣላቸው ከነበረ ዋጋ ተንሸራቷል። ዋጋቸው የሪል ስቴት ኩባንያዎች በካሬ እያሰሉ የሚሸጡበት ዋጋ በእጅጉ መቀነሱም ከአልሚዎች እየተለቀቁ ያሉ ማስታወቂያዎች ምስክር ናቸው። በኢትዮጵያ ውስጥ እንደ ትልቅ ንብረት የሚታዩት እነዚህ ቤትና መሰል ግንባታዎች በቀደመው ዋጋቸው ሊሸጡ አለመቻላቸው ብቻ ሳይሆን እነዚህን ንብረቶች ለመግዛት ገበያ የሚወጡ ሰዎችም ቀንሰዋል። የገዢዎች ቁጥር ቀንሰዋል። በውጭ ምንዛሪያውም የጥቁር ገበያን እያጣቀሱና እያሰሉ የሚሸጡ ሪል እስቴቶች ዛሬ ለሽያጭ አዘጋጅተናል ያሉትን የተገነባና ያልተገነባ መኖሪያ ቤት በአገር ውስጥ ገንዘብ እየሸጡ መሆናቸው ነው ሁሉ እያስነገሩ ያሉት በማስታወቂያቸው። በአጭር ጊዜ ውስጥ የእነዚህ ንብረቶች ዋጋ ማሽቆልቆል ትክክለኛ ምክንያቱን እንዲህ ነው ብሎ ለመግለጽ ከባድ ቢሆንም በተጨባጭ ከሌሎች ምርቶች በተለየ ዋጋቸው ቀንሷል። በከፍተኛ ሁኔታ የግንባታ ዋጋ ግብአቶች ሰማይ ነክቷል በሚባልበት በዚህ ወቅት የመኖሪያም ሆነ ለሌሎች አገልግሎቶች የሚውሉ ሕንፃዎች ወይም መደብሮች የሽያጭ ዋጋቸው መቀነሱ ለምንድን ነው የሚለውን ጥያቄ ደጋግመን ደጋግመን እንድናነሳ ያደርገናል። እንደ ማንኛውም ሰው በዚህ ጉዳይ ላይ ደፍረን መግለጽ የምንችለው አንድ ነገር ቢኖር ወትሮም ቢሆን የነዚህ ግንባታዎች ዋጋ ኢኮኖሚያዊ ያልነበረ መሆኑን ነው። ደህና የተከበራቸው ፕሮግራም ተከታታዮች በአቅርቦትና በፍላጎቱ መካከል ያለውን ልዩነት በመጠቀም ዋጋውን በማናር ያልተገባ ጥቅም ሲገኝበት እንደነበረም መገመት እንግዲህ ያስችላል። ይህ ባይሆን በአንድ ጊዜ ሀያና ሰላሳ በመቶ የሚደርስ የዋጋ ቅናሽ በማድረግ ግዙን ሊባል አይችልም ነበረ። ስለዚህ በሪል ስቴትና መሰል ግንባታዎች የሚሰጡ ዋጋዎች ትክክል እንዳልነበሩ መናገር እንግዲህ ስህተት አይሆንም። ከዚህ ተነስተን ማለት ነው የዛሬ ዓመትና ሁለት ዓመት ሀያ ሚሊዮን ብር የሚሸጥ አፓርትመንት ዛሬ 15ና 16 ሚሊዮን ብር ለመሸጥ አለመቻሉ አንዱ ምክንያት የዋጋ ትመናው ገበያን ያላገናዘበ መሆኑ ነው። በተለያዩ ውለታዎች፣ የውል ስምምነቶች የሚገቡ የሪል ስቴት አልሚዎችና ገዢዎች በተገባው ውለታ መሰረት በተጠቀሰው ዋጋ ማስረከብ ባለመቻላቸው ይፈጠሩ የነበሩ ውዝግቦችን እዚህ ላይ ማንሳት ይገባል። እንግዲህ አልሚዎች እና የቤት ገዢዎች ሲዋዋሉ ውለታውን በተፈራረሙበት ወቅት ከተጠቀሰው ዋጋ በላይ ሲጠየቁ የነበረው የግንባታ ግብአቶች ዋጋ ጨመረ በሚል እንደነበረ እንግዲህ እናስታውሳለን። ደግሞም በተጨባጭ የግንባታ ዕቃዎችና የሰራተኞች ዋጋ በጨመረበት ወቅት ዋጋ ቅናሽ ማድረጋቸው ምን ሊያመለክት እንደሚችልም መመርመር ያስፈልጋል። እንግዲህ በእርግጥ የገንዘብ ጥረት ስላለ፣ ገዥም የለም፣ ባንኮችን ብድር እንደ ልብ እየሰጡ አይደለም። ስለዚህ የእነዚህ ንብረቶች ግብይት ለመቀዛቀዙ አንዱ ምክንያት ሊሆን እንደሚችል ይታመናል። ለማንኛውም እንግዲህ እያረጁም ቢሆን በውድ ሲሸጡ የነበሩ ቤትና መሰል ግንባታዎች እስከ መቼ ዋጋቸው እየቀነሰ ሊቀጥሉ እንደሚችሉ መገመትና ግምት ማስቀመጥ ቢያቅትም የገንዘብ እንቅስቃሴ ላይ ግን አሉታዊ ተጽዕኖ ማሳደሩና ኢኮኖሚው ላይም አሉታዊ ተጽዕኖ ስለ ስለማሳረፉ መገንዘብ ይችላል። ወድና የተከበራቸው የፕሮግራም ተከታታዮች በአንጻሩ ደግሞ የቤትና የመሰል ንብረቶች ዋጋ በዚህ ደረጃ መቀነሱ አዎንታዊ ጎን እንዳለውም ይታሰባል። እንግዲህ የዋጋ ንረትን ከማረጋጋት አንጻር የራሱ አስተዋጽኦ እንዳለው የምጣኔ ሀብት ባለሙያዎች ትንተና ይነግረናል። ኢኮኖሚ ያልሆኑ ዋጋቸው ሰብሰብ እንዳሉ እድል መስጠቱን ይጠቅሳሉ። ቀደም ቀድሞ ሲሰጡ የነበሩ ዋጋዎች ደግሞ ኢኮኖሚያዊ ካለመሆናቸውን በላይ ለህገ ወጥ ተግባራት ሽፋን እንደነበሩም ይጠቀሳል። ይህ እንዲቀንስ የራሱ የሆነ አስተዋጽኦ ማበረከቱም እየተሰማ ነው። እንግዲህ ከሪል ስቴት ሽያጭ ብዙ ገበያው ከኢትዮጵያ ውጭ ያሉ ገዢዎችን የሚያበረታታ ስለነበረም ግብይቱን በውጭ ምንዛሬ የሚፈጸም ነበር። ከዚህ የሚገኘው የውጭ ምንዛሬ በቀጥታ በህጋዊ መንገድ የማይገባ በመሆኑ የጥቁር ገበያ እንዲስፋፋ አንዱ ምክንያት ስለነበር አሁን ላይ እንዲህ ያለው አሰራር መቀዛቀዙ እንግዲህ በአዎንታዊነት እንዲታይ አድርጎታል። በአጠቃላይ የቤት የቦታ ህንፃዎች ዋጋ መውረድ በአንድ በኩል አዎንታዊ፣ በሌላ አንጻር ደግሞ አሉታዊ በሆነ በተለያዩ መንገዶች እየተተነተነ ይገኛል። እንግዲህ አስገራሚው ጉዳይ ግን የመኖሪያ የአፓርትመንት የኮንዶሚኒየም ቤቶች ዋጋ በዚህ ደረጃ መቀነሱ የተገለጸ፣ በአንጻሩ የቤት ኪራይ ዋጋ እየጨመረ መሄዱ ነው። የመሸጫ ዋጋቸው የቀነሱት እነዚህ ንብረቶች ሲከራዩ ዋጋቸው የሚጨምርበት ምክንያት ምን ይሆን? እንግዲህ ብዙ ቦታዎች በሰጡት ዋጋ ያልሸጡ ባለ ንብረቶች አሁን እየወሰዱ ያሉት አማራጭ ቤታቸውን የሚያከራዩበትን ዋጋ ከፍ ማድረግ እየሆነ ነው። የአካሄድ አደጋ ሊኖረው እንደሚችልም እንግዲህ መጠቆሙ ተገቢ ይሆናል። የሆነ ነገር በተፈጠረ ቁጥር አጋጣሚውን በመጠቀም የሚደረግ የቤት ኪራይ ጭማሪ በምንም ሁኔታ አግባብ አይሆንም። መንግስት የቤት ኪራይ ዋጋና አጠቃላይ የአከራይነት ተከራይ መብትና ግዴታን ያስጠብቃል ብሎ በቅርቡ ስራ ላይ የዋለው አዋጅ እንግዲህ ብዙ መሻሻሎች ያመጣ ቢሆንም አዳዲስ የኪራይ ውሎች ሲደረጉ ግን እየተሰጠ ያለው ዋጋ መስመር እያለፈና ለሕገ ወጥ ተግባራት በር እየከፈተ ነው። የመኖሪያ ቤት ኪራይ ዋጋዎች ተጨማሪ ተደርጎባቸው ሲከራዩ የተደረገው የዋጋ ጭማሪ እንዲሰወርና እንዲታይ እንዳይታይ እየሆነ ነው። ቀደም ብሎ 15000 ብር ሲከራየ የነበረ ቤትን የተከራየ ሰው ለቆ አዲስ ተከራይ ሲገባ ሀያ ሺህ ብር እና ከዛ በላይ እንዲከፍል ይደረጋል። የሚመዘገበው ዋጋ ግን 15000 ብር እንዲሆን በማድረግ አከራዮች ጫና እየፈጠሩ ነው የሚሉ አስተያየቶች እየበዙ በመሆኑ እንዲህ ያሉ ጉዳዮችም አብረው ሊታዩ ይገባል። በአከራዮች እየተፈጸመ ነው የሚባለው እንዲህ ያለው ተግባር በእጃዙር በህግ የተቀመጠውን የዋጋ ጭማሪ አሰራር የሚጥስ መሆኑ ሊሰመርበትም ይገባል። የቤትና አፓርታማ መሸጫ ዋጋ ቀነሰ እየተባለ የቤት ኪራይ የሚጨምርበት ምክንያት ግን ምንድን ነው የተባለው ብዙዎችን እያነጋገረ ይገኛል። የተከበራችሁ የፕሮግራሜ ተከታታዮች ወደ ሁለተኛው መረጃ የሳልፍ። እንግዲህ መንግስት በነዳጅ የሚሰሩ የተለያዩ ተሽከርካሪዎችን ወደ ሀገር ውስጥ እንዳይገቡ መከልከሉ ይታወሳል። አሁን ደግሞ እንግዲህ ባለ ሁለትና ባለ ሶስት እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ወስኗል፣ አግዷል። ይህንን ያለው እንግዲህ የትራንስፖርትና ሎጂስቲክ ሚኒስተር ነው። በተለምዶ ባጃጅ የሚባሉት ባለ ሶስት እግር ተሽከርካሪዎች እና ባለ ሁለት እግር ሞተር ብስክሌቶች ወደ ሀገር ውስጥ ማስገባት እንደማይቻል ሚኒስተር ዴታው አቶ በሪሁ ሀሰን ናቸው የተናገሩት። ሚኒስተር ዴታው እንግዲህ ይህን ያሉት ሚያዝያ ሁለት ቀን 2017 በሀገር ውስጥ የተመረቱ በኤሌክትሪክ የሚሰሩ ባለ ሁለት እና ባለ ሶስት እግር ተሽከርካሪዎች ለገበያ ማቅረቡን በወዳጅነት ፓርክ በተዘጋጀ ስነ ስርዓት ሀድ ቢዝነስ ግሩፕ የተሰኘ ሲያስተዋውቅ ነው። ኢትዮጵያ በየአመቱ ለነዳጅ እስከ ስድስት ቢሊየን ብር እንደምታወጣ የተናገሩት ኃላፊው በታዳሽ ኃይል ያለንን እምቅ አቅም ተጠቅመን ከውጭ የሚገባውን ደረጃውን ያልጠበቀ ነዳጅ ላይ ጥገኛ በመሆን አዙሪት ውስጥ ከመግባት ይልቅ በኤሌክትሪክ የሚሰሩ ተሽከርካሪዎችን እንደ አማራጭ መውሰድ አለብን ብለዋል። ለዚህም ፖሊሲዎች፣ የማስፈጸሚያ ስልቶችና የፖሊሲ ማዕቀፎች መዘርጋታቸውን የገለጹት ሚኒስትር ዴኤታው በኤሌክትሪክ የሚሰሩ ተሽከርካሪዎችን በአገር ውስጥ የማምረት የመገጣጠም ስራ ተጠናክሮ ሊቀጥል እንደሚገባ ነው የተናገሩት። በተለይም የተሽከርካሪዎች ባትሪ ለማምረት እንደ ሊቲየም ሊድ አዮኒን እና ሌሎች የተፈጥሮ ሀብቶች በሀገር ውስጥ ስላሉ ቴክኖሎጂዎችን በመጠቀም የሀገር ውስጥ ምርቶችን ማሳደግ ተገቢ ነው ነው ያሉት። ለዚህም እንግዲህ አህድ ቢዝነስ ግሩፕ የተባለ የቀረባቸው ባለ ሁለትና ሶስት እግር ተሽከርካሪዎች ለኢትዮጵያ መልካ ምድር ተስማሚና በጥናት ላይ የተመሰረቱ ናቸው ያሉት ኃላፊው ከዚህ በኋላ ማንኛውም በነዳጅ የሚሰሩ ባለ ሁለትና ባለ ሶስት እግር ተሽከርካሪዎች ወደ አገር ውስጥ እንደማይገቡ አስታውቋል። የነዳጅ ተሽከርካሪዎች በር ስለተዘጋ የኤሌክትሪክ ተሽከርካሪዎች ፍላጎት በእጅጉ ስለሚጨምር አምራቾች በሚፈለገው ልክ ማምረትም እንዳለባቸው ነው እንግዲህ ያስታወቁት። ኢትዮጵያ የኤሌክትሪክ ተሽከርካሪዎችን በመጠቀም ረገድ ከአፍሪካ ሀገሮች ግንባር ቀደም ሆናለች ያሉት ኃላፊው በአጠቃላይ ወደ መቶ ሺህ የሚጠጉ በኤሌክትሪክ የሚሰሩ ተሽከርካሪዎች መኖራቸውን አብራርተዋል። በአሁኑ ወቅት በዓመት ስልሳ ሶስት ሺህ ገደማ ባለ ሁለት እና ባለ ሶስት እግር ተሽከርካሪዎችን ማምረት መቻሉን የተናገሩት የአሃድ ቢዝነስ ግሩፕ ኃላፊ 1200 ቀላል ተሽከርካሪዎች እና ከ3500 የማይበልጡ ሚኒባሶችና አውቶብስ በዓመት ለማምረት ዝግጅት መደረጉን ነው ያሳሰቡት። ይሁን እንጂ የሚመረቱ የኤሌክትሪክ ተሽከርካሪዎች አገሪቱ ካላት ፍላጎት አኳያ ሲታይ በእጅጉ አነስተኛ ነው ብለዋል። የትራንስፖርትና ሎጂስቲክ ፍላጎት እጅግ ከፍ ያለ መሆኑን አገር ውስጥ በመገጣጠም ሆነ ሙሉ በሙሉ በማምረት የተገነባው አቅም ዝቅተኛ ነው ያሉት ሚኒስትር ዴኤታው፣ ይህ ማለት ተጨማሪ ኢንቨስትመንት እንደሚጠይቅ የሚያሳይ ነው ብለዋል። ውድን የተከበራችሁ የፕሮግራሜ ተከታታዮች፣ ስለዚህ በዚህ መሰረት የሚፈጸም ነው ሲሉ ነው ኃላፊው የተናገሩት። እነዚህ ሁለት መረጃዎችን ለእናንተ አቀረብኩላችሁ። በሌላ ጠቃሚና ትኩስ መረጃ እስከምንገናኝ ድረስ አብራችሁ ስለነበራችሁ ደስ ብሎኛል። መልካም ጊዜ እንዲሆንላችሁ እመኛል።